ስሜ መሰረት ይባላል። የመጣሁት ከአዳማ ነው። እና የተደረገልኝ ጸሎት ቤት ገብቼ ነበር። በጣም ብዙ ጊዜ ይቸገር ነበር ልጄን ያምብኛል እና ሁሌ ሐኪም ቤት ነኝ። አያስተኛትም። ኖርማሊ እንዲ ግሉኮስ ተቀጥሎ ምናምን አተኛው። ግን ሁሌ በቃ ሶስት ዓመት ከምናምናት ከተወለደች ጀምሮ በጣም እንቸገራለን እና ምተኛበት ቀን ጥቂት ነው እንቅልፍ ምተኛበት ድንገት እ ስትል ከተነሳው ሰውነቷ በንዳድ ነው፣ በጣም ያቃጥላል። ከዛ እንነሳለን ሀኪም ቤት ነው። ሌሊት የምንሄዳለን የጠዋት የምንሄድበት የተለያየ ሰዓት እና የሆነ ሰዓት ሰጋው ምንድነው የሰጋውት ሕክምና ትንሽም ስለተማርኩኝ መድኃኒቱ ራሱ ሳይድ ፌክቱ ልጄን ጉበቷን እየጎዳት ይሁን እንደሚል በጣም ፍርሃት ውስጥ ገባሁ። ከዛ ብዙ ጉዳዮችም ነበሩኝ ጸሎት ቤት መግባት እንዳለብኝ ወሰንኩ። እዚህ ቸርች ዛሬ ገና ነው የተካፈልኩት። ቸርች መጥሻ እዚህ መጥቻ አላቅ። አዳማ ስለምኖር በጣም እጠማለሁ፣ ግን እዚህ የመምጣት እድል አላገኘውም። ዛሬ ገና ነው የመጣሁት። ጸሎት ቤት ነው የተካፈልኩት። እንደውም ታስታውስ ከሆነ ነቢይ አቅፍያት ነበር። ከዛ ተመዘገብኩ። ባለቤቴ ነው ስራ ቦታ ሆኖ ያስመዘገበኝና ልክ አስመዝግቦኝ ሲገባ ታመመ። ከዛ በቃ ይሄ ውጊያ ነው እንዳንሄድ ነው አልኩኝ። ጥቂት ቀን ነው የቀረን። ጥቂት ቀን ቀርቶ እንደውም ትንሽ ሰው ሁለት ሰው እንደዚህ በቀረ ስፔስ ነው የተመዘገብ ነው። በፍጹም አልቀርም አልኩኝ። ከዛ ይዣት መጣሁ። እሱ እየታመመ ሐኪም ቤት ወሰድኩት። እንደ ነገ ወደዚህ ልመጣ ህቴ እዚያ ለምገና ትኖራለች እሷ ጋ ላርፍ እና ማክሰኞ ሮብ ጸሎት ቤት ልትገባ መጣሁ። በጣም አመመው። ታሞ ያቅም ስፖርት ይሰራል እንደዚህ በቃ እንጸልያለን። እሷን ነው የሚያምብን እንጂ እኛ በጣም ሰላማዊ ነን። እኔም አመመኝ። ነገ ልመጣ እንደ ዛሬ ማለት ነው። እያመመኝ መኪና ውስጥ በእውነት እንዴት ተቀምጬ አዲስ አበባ እንደደረስኩኝ ጌታ ነው የሚያእንዳልመጣ ነው በቃ፣ ባለቤቴን ትቸው መጣሁ። ባዶ ቤት እኔ መጣሁኝ። ምግብ ሳትበላ እሮብ አይደለ ለጸሎት ቤት የምንገባ ማክሰኞ ሳትበላ እህቴ ምስክር አለች። እሮብ ሳትበላ ጁስ ብቻ ይዤላት መጣሁ። ጁሱንም ሳትጠጣ ጸሎት ተካፈልኩኝ። እኔ ደግሞ ምን ያደርገኛል ጸሎት ቤት ውስጥ ቁጭ ብዬ ያንቀጠቅጠኛል፣ ከግሬ በታች ጉልበቴ እንቀጠቀጣል እና ሻር ቢዤ ነበር ጠምጥሜ ቁጭ አልኩኝ። ወደ መጨረሻ ነበር ቁጭ ያልኩኝ። ልጅ ስለ ያስጉኝ ከዛ ሰዓት በላ አትብላ አልኩኝ። ባለቤቴንም በቃ ይመምክ እንሄዳለን። መጣሁኝ፣ ጸሎቱን ተካፈልን። ነቢ ትንቢት አመጣልኝ። በጣም ብዙ ጊዜ ቤተሰባችን ላይ የሆነ ተጽዕኖ አለ እና ትንሽ ወጣን ሲባል የመመለስ እህቴም ደግሞ አሜሪካን ሀገር ነው የምትኖረው። ወሊዷ ደርሷል እና ደም መፍሰስ በጣም ላይቆም ይችላል ብለው የሆነ የጠላት ማስፈራሪያ መጣ። እሱም አለ ጻፍኩኝና እሱንም ይዤ ገባሁኝ ጸሎት ቤት። የቤተሰቤን ሁሉንም ስም አድርጌ ገባሁኝ። ዋና ግን በቃ ልጄን በቃ፣ ከዛ በኋላ መድኃኒት ጌታ እንዲቆርጥልኝ ነው ከዛ ትንቢቱን አምጥቶ ነቢይ ሊጨርስ ሲል ልጄን ይዤ ተነሳሁኝ። ወደሱ ስነሳ እና አማን ቆይቆይ ሲሎኝ አምጫት ትስት ያለኝ አንዴ ነው እጅህን የጫንክባት ምን ሆነች ስትለኝ ያማት አላልኩኝ። በዛ ሰዓት ግን እንዴት መሰላችሁ፣ ይሄ በዚህና በዚህ ጥግ ወደ እንጥሏ አብጦ ሁሉም የሚታይ ሐኪም የሚያየው እኮ አይደለም ማንኛውም ሰው አፏን ከፍቶ ሲያየው የሚታይ እብጠት እንዲገጥሞታል እንጥሏም ማለት ነው በህክምናው ደግሞ ያ በሰርጀሪ ነው ሊገፈፍ የሚችለው ወዲና ወዲ አለው ያን ስለማቅ ሰግቻለሁኝ ኦፕሬሽኑም መሆን ካለበት ፈቃድ ከሆነ ጸሎት ቤት ከገባው በኋላ አደርሳታለሁ ይሰራ ግን ይሄንን እንዲሁ በፈውስ ሀይል በህክምና ሳይሆን እንዲሁ ልትመጣ ከወደድክ እንዲሁ ናልኝ ብዬ ነው የመጣሁት እንጂ ስትመጣ ሶስት ቀን ምናምን ምግብ አልተመገበችም። እንደውም ሀይሚ ሩዝ እንትን ብላት ነበር። በጣም በቃ ሕፃን ልጅ ስለሆነች እዛ እያለን እንድትበላ ሞከርናት በፍጹም እምቢ አለች እና ሁለት ማንኪያ ሩዝ ከጸሎት ወጥታ ቀመሰች። ከዛ ገባን። ስንገባ በነጋታው ሰበታ ለጉዳይ ሄድን። አሁን ደግሞ ሴጣን ምን ያደርጋል? እዚህ እንኳን እንዳላርፍ አደረገኝ። ባለቤቴ ወጣት ነው፣ ስፖርት ይሰራል። እኔ እንጃ ከየት እንደመጣ አላቅም። ደሙ ከፍ አለ። አሁን ብሎ አሁን ራስ ምታት ቢሮ ውስጥ እያለ ጓደኛው ደወለልኝ። ምንድነው ስለው ሰበታ እንዲህ ምሳ እየበላን ነው፣ አይ ባት ቆይ ያለኝ ለምን ስለው ድንገት ሲያማውኪን ቤት እንዲ ደሙን ስናስለካ ደሙ ከፋ። በዚህ መጣ አልኩኝ። እዚህ ጋ ሌላው ሲሰበር እግዚአብሔር መርገሙን ሰበረው፣ ልጄን ፈወሳት። ያንን ስለሚያቅጠላት አሁን ደግሞ እኔን በቃ ሊረብሸኝ ተነሳ። ከዛ እሁድ ምናምን እዚህ አርፌ ቆይቼ ለመሄድ ያሰብኩትን አርብ ጠዋት ተነስቼ ሄድኩኝ። ሲሄድ ግን እንዲህ ነው ያደረኩት፣ ወደ ቤት ያልገባሁም። ጌታ በሚያውቀው ኃይለማርያም የሚባል ትልቅ ሆስፒታል ነው አዳማ ውስጥ ያ ምግብ አሁንም በደንብ እያልበላች ስለሆነ፣ በቃ ይሄ ነገር መሰራቱ ፈቃድ ከሆነ አሁን ነው ቼክ አድርጌ የማልፈው። ወረድኩኝ፣ ሻንጣችንን በባጃጅ ላክን፣ ሄድኩ ዶክተሩ አያት ከአንገት በላይ ነው ማየት ያለበት ይሄንን ተባለ። እውነቴ ጌታ ነው እኮ፣ ቅድም እኮ መኪና ውስጥ አይቸዋለሁ። እብጠቱ እኮ ስቲል አለ። ከዛ ሆስፒታሉ ስንገባ ዶክተሩ ጋር ሲደርስ ምን እየሰጠሻት ነው፣ መድኃኒት አለኝ። ክላሙክስ እየወሰደች ነው አልኩት። አይ እብጠቱ ቀንሷል፣ ምንም የሚያሰጋሽ ነገር እኮ የለም አለኝ። እኔ ማቀው ሌላ ኢየሱስ ጌታ ነው። ጌታ የተባረከ ይሁን። በእውነት እኔ እኔ ሳልሆን ህጻኗ ራሱ በጣም ነብይን ተወደዋለች። በጣም ነው የምንወደው። ጌታ ዘመንህን ይባል ተገልግለን ብሃል ተጠቅመንብሃል። በጣም እኔ በቃ ተጠቅሜብሃለሁ። አይደለም በስክሪን ሳላይ ስቆይ ራሱ በጣም ነው የምትናፍቀኝ። አይደለም እንኳን እንዲያገኘ እና ደስ አለኝ። እሱንም ደሙን አስለካው ወርዷል። ገባን ወደ ቤት ተያይዘን ስራም አልተመለሰም አረፍን። ከዛ ምን ልስራልሽ እላት ነጭ ረዋለችኝ ነጭ ሽሮ አለችኝ። ቆይ በቃ አልኩኝ። ቶሎ ከመንገድ ነው የገባሁት፣ ደክሞኛል። ድካሜንም ረሳሁት። እኔንም እያመመኝ ነው ረሳሁት። ስሰራላት የሶስት ቀኑን ነው በቃ አካክሳይ። አይበላችልኝ፣ በደንብ በላች። ከዛ ቀን ወዲህ ምግብ እምቢ ብላኝ አታውቅም። እስቲ ላሁን እስከመጣሁበት ሰዓት እናቴ ጋር አስቀምጫት ነው የመጣው። መቼ ነበር ጸሎት ቤት ያመጣሻል? ህዳር አስር ህዳር አስር ነበር። ከዛ በኋላ ተፈወሰች። የለም በቃ የሆነ ቀን ቮሚት ጀመረ። ምስክርነት ቆየሁ ሳልመጣ። ስቆይ ቮሚት ሲጀምር እንደ ምንድን ነው አልኩኝ። ሐኪም ቤት አልወስድም አልኩኝና እንዲሁ መድኃኒት የተወሰደው ከገዛሁላት፣ አልቆም አለ ሲል የሆነው አሮጊት ሆዷን እንትን አሏትና ወድቃ ነው እዛ ዴይኬር ነው የምትውለው ሶስት አመት ሙሉ ልጄ ያለ መድኃኒት ኑራም አታውቅም። የሚገዛላት መድኃኒት ደግሞ ባንዴ ዛሬ ከሄድኩኝ፣ ማክሰኞ ከሆነ ዛሬ ከሄድኩኝ የሁለት ሺህ ምናምን መድኃኒት ተገዝቶ እንወጣለን። ከዛ ደግሞ ቅዳሜ ወይ ደግሞ ተመለሰ። ደሞዙ የሚያልቀው በአስቤዛ ሳይሆን በመድኃኒት ነው። እውነት ነው፣ በቃ ከዛ ልክ ደግሞ መቼ መሰለህ የሚብስባት ደሞዝ በ25 ነው፣ በፈረንጆች የሚገባ በ26 ያማታል። ልምተው ልምተው፣ አሜን ነው በኢየሱስ፣ ሃሌሉያ። ልክ ገንዘብ እጅ ሲገባ የሚነሳ አውሬ ወጋው አለ ባይ አለ። ልክ ስትቆጥረው የሚመጣ እና አንዳንድ ሰው አንዳንድ ሰው እንትን ይመስለዋል። እግዚአብሔር ይመስገን። ልክ ቁብ ስበላ መኪናው ሞተር ነከሰ ይላል። ምንም እግዚአብሔር ይመስገን አለ። መወጋት ያለበት መንፈስ እጅ የገባ ገንዘብ ሊበላ ያለ ተወጋ። በኢየሱስ ስም ተወጋ። ጉልበቱ ፈረሰ፣ በኢየሱስ ፈረሰ። ይሁን አለ ጌታ ኢየሱስን አመስግኑልኝ። አሜን። ፕሮፌት ጌታ ዘመን ይባርክ። በጣም ነው የምንወድህ። ተባረክልኝ። አሜን። አሁን መድሃኒት የለም የለም። መድሃኒት አትወስድም አትወስድም። ከሶስት አመት ከምናም በኋላ አዎ፣ ሰውነት ከዳር አስር ጀምሮ እሱንም በግምት እኔ እንዲሁ በቃ ፈርቼ ሁለቴ መድሃኒት ይገዛው እንጂ ከንጓላ እንዳትገምቺ። ኧረ አልገምትም በኢየሱስ እሱንም። በመለኮታዊ ጤንነት ኑሩ። አሜን። ይሁን አለ ሆነ። ተባረክ። አሜን። ተባረክ እኔ የመጣውን በምልክት ነው። በእግሬ በቃ አቋዋለ ብ በምልክት ሲነግሩ መጣሁኝ እዚህ። አሁን ልክ ስመጣ፣ ከዛ ይሄ ማህፀኔን ያመኛል። ሽንት ቁጭ ብዬ ራሱ ምትል ላይ መቀመጥ አልችልም። ከዛ ጌታ ሆይ መሬቱን እንዲያረኩና ተቀባሁኝ ታድነኛለህ። እኔ ማንም የለኝም አንተ ነህ፣ እናቴም አባቴም። በቃ ብሞት እንኳን እድናለሁ እላለሁ። ቤቱ ውስጥ ክላስ አለ ተኝቼ፣ በቃ አምናለሁ። አባቴ እኔ አልሞትም ገና እኖራለሁ ብዬ እመሰክራለሁ። አጎቴ ደግሞ ውጭ ያለ አሜሪካ አይደውልልኝ በቃ ስልኩን አጥፍተዋል። ያሳደገኝ እሱ ነው። አሁን ከዛ ከውጭ ደወለልኝ። መቼ እዚሁ ስመጣ፣ መቼ ነው የመጣሽው? ሶስት ሳምንት ነው። አርብ አርብ እዚህ የመጣሁት ልክ አርብ ስመጪ ደወለ። አዎ፣ ከዛ ደወለ። የፈለግሽውን ሀያ ሺህ ብር ላከልኝ። ሚስቱም ደግሞ ከእንደገና በእውነት እውነት የለ ነጠላ ጫማ ነበር አርጌ፣ በቃ ጌታ በእግሬ ራሱ እዚህ ቤት ገብቼ ረግጬ ከወጣ ሁሉ ነገር ይሆንልኛል አሉ። ከዛ በቃ እሱም ደወለ ሚስቱም ደወለች። ከዛ ይላክልሻል፣ ውጭ ሁሉ እንወስድሻለን አሉ። ኢየሱስ ጌታ ነው። ወንድሜ ደግሞ ስራ ተበላሽቶበት ነበር። ጸለይ፣ ስማቸውን ዝርዝር የእሱም በር ሬስቶራንት ነው እንዲህ ተዘግቶበት ነበር። የእሱም ተከፈተ። የቤተሰቤ ሁሉ ቀንበር ተሰበረልኝ። እጣ የስራ በር ድጋሚ የስራ በር ለእኔ ሁሉ ቦሌ ላይ ትስራ ተብሎ ገና ሶስት ሳምንት ሲኖ መምጣከጭ መሬቱን እንዲጠርጌ በቃ እንትላል ይሆንልኝ በግሬ ቆይ። እንዴት መጣሽ? መጀመሪያ ሰው ነው በምልክት ነገረኝ። ታውቃቂ እንዴት ታውቂ ነበረ ፕሮግራም ምንም አላውቅም። ቴሌቪዥን መትሸጥ ቲቪ ላይ አንድ ቀን አየሁና ውሃ አስቀመጡ። አባቴ አንተ ምራኝ ብዬ ውሃውን ቅብት አልኩት። በቃ ሰላም አላውቅ ማለት ነው አካባቢ። እሺ ከዛ ቀጥ ብዬ አባቴ አብረህኝ ሂድ ብዬ ገባሁ ከዛ አፈሩ ነው ይሄ መሬቱን እንዲጠርጌ እድናለሁ፣ አልጋ ላይ አልቀርም፣ ምን ሽባ አልሆንም ብዬ ከዛ ድኜ ጤነኛ በቃ። ጌታ ስንት ነገር ነው የሆነልሽ! ጤንነትሽ ተፈወሰ፣ ከሰው ጋር ያለሽ ኮሚኒኬሽን፣ ከዘመዶችሽ ጋር ፍቅር ፈሰሰ፣ የስራ በር ተከፈተ። ውጭ ውጪ ያሉት ሁሉ ብር እንልክል እንደፈለግሽ ብለው ደወሉ። እየፈሰሰ ነው በይ ኢየሱስ ጌታ ነው። ኢየሱስ ጌታ ሁሉ ነገር ሆነልኝ። የስራ በር የፈለገችውን አማርጣ ትስራ ተባለ። በቃ ጌታ ይባረክ። አመስግኖ ቆይ። በሶስት ሳምንት ነው በምን? ጌታ ይባረክ። አስሬ ብትመጪ ምን ሊሆን ነው? በቃ ሁሉ ነገር ይከፈትልኛል። ሁሉ በር ይከፈትልኛል። በቃ ቤተሰቦቼን ሁሉ እወርሳለሁ። አሜን ይሁን አለ ሆነ።